ትግስት የአቤል አጎት ሚስት ሞታለች የተባለችው ምን እንደተደረገች የት እንዳለች ምን ሁኔታ ላይ እንደሆነች እያንዳንዱ ነው የተናገረችው። ነገሩ ስሰሙት በጣም ያስጠላል። በጣም ያስነውር ነገር። ኢትዮጵያዊ ሆኖ እንደዚህ ነገር ያደርጋል ወይ? ኢትዮጵያዊ ሆኖ በዚህ ልክ በሰው ላይ ጉዳት ያደርሰው የምትሉት ነገር ነው። ልጁ የተናገረው ነገሩ እንደዚህ ነው። ግን ላይክ በላይክ ጀምሮት። ውድ ቤተሰቦቼ እኔ ቪዲዮ አላበዛም፣ ቀን ጨባድጌ ነው ማመጣላችሁ። ስለዚህ እናንተም በላይክ ጀምሩትና ላይክ አድርጉኝ። ልጁ ከተያዘ በኋላ እያንዳንዱ ነገር አምኖ ነበር። እኛ አምስት ነበር የሆነች ሴት መታ ነው የሆነ ስራ አለ ትሰራላችሁ ወይ ብላ ጠየቀችን። አዎ እንሰራለን፣ እኛ ስራ ከሆነ ማንስራው ነገር የለም አልናት። ስራው አምስት ሆነን ነው የጀመርነው። የሆነች ልጅ የሆነች ሴትዮዋ ከውጭ ሀገር ልትመጣ ነው ከእንግሊዝ ሀገር። እሷ መንከባከብ ብቻ ነው ስራችሁ፣ ሌላ ነገር ምንም ነገር የለባችሁ። ትንሽ የአይምሮ በሽታ አለባት ነርስም አላት። ብቻ እናንተ መቆጣጠር ብቻ ነው ተብለን እዛ ቤት ገባን። እናያታለን እንቆጣጠራለን ተራ በተራ ነርሷ ከሷ ጋር ምንም አይነት ግንኙነት እንዳትደረግ ነው የተደረገችው ብዙ ጊዜ ነርሷ ከሷ ጋር ልታወራ ትሞክራለች ልትጓባ ትሞክራለች ግን አይፈቀድም በየቦታው ካሜራ አለ እኛ በተራ በተራ ነው ሂደን የምንከታተላት ምግብም እንደዛ ከዛ በኋላ ነርሷ በጣም ከሷ ጋር ግንኙነት ለመፍጠት ስትሞክር ነርሷ ስራዋ ሳጨርስ አባረናትና እኛ ቦታ ቀይረናል። ምክንያቱም ለእሷ ስላወቀች ሚስጥር ካወጣች ብለን ፈራን። ለምን ትእግስት ሙታለች ተብሎ ነው የተዋጀው። ሙታለች ተብሎ ነው የሰፈር ሰው የተነገረው። ቤተሰቦቿ ሁሉ አምኖ ተቀብሎ ነው ያለው። ከዛ ሌላ ቤት ስንቀይር ለካ እሷ ትከታተለን ነበር። በየጊዜ መታታያለች። ተያት ተያ ትምጪ ተይዝ፣ ይሄ አደጋ ይደርስብሻል፣ በጣም ከባድ ኬዝ ነው ስላት ጊዜ እምቢ አለችኝ። እኔ ልክ እንደ እህቴን ያየኋት ነበረው። ግን ከእለታት አንድ ቀን እምቢ ብላ ቤት ስትመጣ ጊዜ ከመጠን በላይ አምስታችንም አለ ከመጣን በላይ ደበደብናት። ብዙ ጉዳት ደረሰባት። ከዛ በኋላ ደግሞ ሁላቸውም በፈረቃ አድርጎ ደፈረዋት። ይሄ የራሷም ተናግራለች፣ ለልቡ ነግራው ነበር። ነርሰዋል። ለምን እንደደፈረዋት ራሳቸው ይወቁ፣ ለምን እንደሆነ ራሳቸው ይወቁ። ይሄ የአቤል የኮነን የአቶ መኮነን ትእዛዝ ይሁን የራሳቸው ፍላጎት ይሁን አላቅ። ብቻ ለምን መጣች? ለምን አየች ነው፣ ምክንያቱም እነሱ ብር የሚያገኙበት ነገር ስለሆነ ማለት ነው። ከዛ በኋላ ከደፈረዋት በኋላ ብዙ ከደበድባት በኋላ ከቤት አውጥቶ አባረረዋት ነው ያለው። ትግስት ግን በመጨረሻ ምን እንደሆነች ነገራቸው። ውድ ቤተሰቦች፣ ይሄ በጣም አሳፋሪ የሆነ ነገር ነው። ትግስትን የገዛ ጠባቋ የሆነ ጋርድ የነበረውን አቶ አክሊሉ አክሊሉ ነው የሚባለው መኮንንን የአቤል አጎትን የሌላ ሰው ቁሞ ነው የዳራት። አዳማ ላይ ቤት ነበረው፣ ያ ቤቱ የልጁ ተሰጡት በቂ የኑሮ ብር ተሰጥቶት፣ መቼም ብር የኑሮ በቂ የሚባል ብር አይደለም። ብር እኮ በሁለት ቀን ሶስት ቀን ያልቃል። ብቻ ቤቱ በስሙ ተዙሮለት ሶስታቸውን ቢ ብሎ ወጡ። ነርሷ ከተደፈረች በኋላ በሰው ህይወት ላይ ለምን እንጫወታለን? እኛም ሰዎች ነን፣ እኛም ከሴት ነው የተወለድ ነው፣ እኛም እህት እናት አለን ብለው ስራው ጥለውት ወጣለን። ከወጡ በኋላ በሁለት አንዳቸው ትግስትን አግበዋትን የአይምሮ በሽታ ምንም ነገር የለባትም መድኒት ስለምትወስደው፣ እኔ ቤት ተሰጣቸዋለሁ፣ የምትፈልጉን ነገር አደርግላቸዋለሁ፣ በወርወር ብር ገቢ አደርግላቸዋለሁ። ስለዚህ ትግስትን ማግባት አለባችሁ ስንባል ጊዜ እኔ በቅም ገና ልጅ ነኝ፣ እሷ ትልቅ ሰው ናት፣ እኔ አላገባም ብዬ እምቢ አልኩኝ። ያ ጓደኛ ምንቢ ብሎ ነበር፣ ግን ቤተሰቦቹ ክፍለ ሀገር ስለሚኖሩ የድሃ ቤተሰብ ልጅ ስለሆነ ለምን አዳማ ላይ ቤት ካገኘ በኋላ ለምን አላገባትም ብሎ ተስማምቶ የድግስን ብር የሰርግ የሚደገስበትን ብር አቶ መኮነን ልኮ ቤተሰቦች እሱ ቤተሰብ ጋር እዛ ተደግሶ ሽማግሌ ተልኮ መኮነን ያዘጋጃቸው ሰዎች ናቸው። ሽማግሌ ተልኮላችሁ የትዕግስት ቤተሰብ እንዳይመስላችሁ። ምክንያቱም የትዕግስት ቤተሰብ ሞታለች ተብሎ ስለተነገረ ምንም ሊታወቅባቸው አልፈለጉም። ከዛ በኋላ መኮነን ያዘጋጃቸው ሰዎችን እዛ ሽምግልና ሄዱ። ሽማግሌ ተቀበለ። ከዛ በኋላ ሀይለኝ የተባለ ሰርግ ተደግሶ እኔ ሙዜ ሆኜ ጓደኛ አግብተዋት የተወሰነ ቀን እዛ የእሱ ቤተሰብ ጋር ተቀምጠው ከዛ በኋላ ወደ አዳማ ተመልሶ እሱ በሰጣቸው ቤትን ይኖራሉ። ይሄ በሙሉ ያደረገው አቶ መኮንን ነው። አስቦት የገዛ ሚስቱ ይሄ ድርጅት የከፈተች ጥሩ ቦታ ያደረሰችው፣ ከሀገር አስወጥታ እንግሊዝ ሀገር ጥሩ ስራ እንዲሰራ ያደረገችው ሚስቱ ማያቃቸው መንገድ ላይ እሷን ሊጠብቁ እሷን ሊጠብቁ የተቀጠሩ ልጆችን አግቡ ብልክ ፈላችሁ ቤት ልስጣችሁ ብሎ ቤት ሰጥተዋቸው አግብቶ ቁጭ አለ። ይሄ የሰው ባህሪ ነው ያለው ወይስ የእንስሳ ባህሪ ነው ያለው? እንስሳም እንኳን የራሱ የተባለው ሲነካበት እኮ ነብር እኮ ነው የሚሆነው። ከነብርም እንስሳ ነው ወይ እኔ እንዴት እንዴት ነው የሚያደርገኝ ደግሞ። ሰው ግን በምን ሁኔታ ነው እንደዚህ ጨካኝ የሚሆነው? ውለታ የዋለችለት ከመሬት ያነሳችው ከፈጣሪ በታች እንዴት በዚህ ልክ በመድኃኒት ቢሏት ቢሏት ቢሏት አልሞት ስትል ጊዜ ከሱ ራስ እንድትወርድ ሌላ ሰው እንዲያገባ ታደረገ። ለዛው ወይ አዳማ ላይ ያለ የተባለው ቤት እሷ ገዝታው ይሆናል። አይታወቅም እኮ የሰው ነገር አይታወቅም። ወይ በእሷ ብር የተገዛ ነገር ይሆናል። ግን አንስቶ እርግጠኛ ነኝ በሱ ብር የተገዛው ቤት እሷ አሳልፎ አይሰጥም። ምክንያቱም ብር ወዳጅ ስለሆነ በጣም ብር ስለሚወድ በጣም የብር ሰው ስለሆነ ብር ስለሚወድ እኮ ነው ሰውን እንደዚህ የራስ በራስ የሚያጋጨው ሰውን በህይወቱ ላይ የሚጫወትበት ሰው እንዲሞት የሚያደርገው የአቤል አጎት እሺ የእሷ ቤት ወይ በእሷ በለፋችበት እሷ በገዛችው ቤት የሚያውቀው ነገር ስለሆነ ነው ያ ቤት የበዛ ልጅ ስም ተዝሮ እንዲያገባትና አብሯት እንዲኖር የተደረገው በጣም ነው የምታሳዝነው። በጣም አሳዝነኛለች። ከምላችሁ በላይ ነው ያሳዘነች። ቤተሰብ ያላት ወንድም ያላት፣ የገዛ ወንድሟ አራት ሚሊዮን ብር ተቀብሎ እህቱን ይሸጣል። ለነገሩ በማን ትፈርዳላችሁ? የገዛ ወንድሟ አሳልፎ ሰጥተዋት፣ ቤተሰቦቿ እዛ ጋ እህትና ወንድሟ፣ አክስቷ ልጅ የት የጠፋች አለች ተባለ ብሎ አገሬን ያሰሱ እሱ ግን አራት ሚሊዮን ተቀብሎ አፉ ዘግቶ ቁጭ ያለ። እኔ ለምን ተቀበለ አለም በህይወቱ ስለመጡበት ነው የተቀበለው። ግን ከዛ በኋላ ከተቀበለ በኋላ እስር ቤት ገብቶ እጅ ሰጥቶ እህቴ እንዲ እንዲ ነገር አለ ብሎ ለምንድን ነው ያልተናገረው? ነው ምን አይነት እውር ነው? ምን አይነት አይምሮን የተደፈነ ሰው ነው? እሺ እዛ ገማ ህይወት ያሳዝኑኝ ነው እንንገልህለን ብለውኛል። ስለዚህ እህቴም ከማጣ እኔም እህቴ ከምታጣኝ ብዬ ነው እንደዚህ ነገር ያደረግኩት አለ። አያድርግ እሺ፣ አያድርግ ማለት አይደለም ያድርግ፣ ይቀበል ነገር ግን ከዛ በኋላ ለምንድን ነው ህግ? ቢያንስ እኮ ሀገራችን በትንሹ ህጉ እኮ ይሰማል። በብር እንደሚዘዋወር እኔ አውቃለሁ። እርሷም ተናግራለች። ፖሊሶቹ መጥቶ እኮ የሆነ ነገር ተሰጥቷቸው ነው የወጡት አለች። ነገር ግን ፖሊስ ጣቢያ ሂዶ እጅ ሰጥቶ እኔ አልወጣም፣ ከዚህ ከወጣሁ ይገሉኛል፣ እንደዚህ ማስፈራሪያ ደርሶብኛል፣ እንደዚህ አይነት ዛቻ ደርሶብኛል፣ ስለዚህ ለእህቴ ድረሱላት፣ ቦታው እዛ እዛ ቦታ ነው፣ እዛ ጋለች ብሎ ቢጠቆም እኮ ትዕግስት ዛሬ የማንም መቀለጃ ትሆንም ነበር። ትግስት ዛሬ በገዛ ቤቷ በገዛ ንብረቷ በለፋችበት በደከመችበት የማንም ዘዋሪ ተጫውቶ ትዳር ውስጥ አይመስርበት ነው። በፈለገችው ሰው አግብታ እኮ ምትሮ ሴት ነበረች። እንግሊዝ ሀገር እኮ ስራ ያላ ጀግና ናት። ድርጅት የከፈተች ጀግና ናት። እህት ወንድሞቿ እኮ የምታስተምር ጀግና ነበረች። ለማንም የምተርፍ እኮ ጀግና ነበረች። ዛሬ ግን በአቤል አጎት እጅ ገብታ ባሌ ብላ አግብታው ውጭ ሀገር እንዲሄድ አድርጋው ግን በመጨረሻ ተጫወተባት። ምን ይሉታል ይሄ? አሁን ምንድ ነው የሚሉት? እኔ እኮ የእሱ ነገር ምንም አይሞቀኝም፣ አይደንቀኝም። ለምን በገዛ ህቱ እኮ እንደዛ ተጫወቶባታል። በአቤል እናትኮ እንደፈለግ እኮ ነው የተጫወተባት። በህይወቷ እኮ ነው የመጣባት። በህይወቷ ቀላን አሁን እናንተ አቤል ብቻ ስለተጎደ እኮ እዚህ ጋ ማየት የለባቸው። አቤል እኮ የሆን ነገር ቢሆን እኮ የአቤል እናት መጎዳቷ መች ይቀራል። እናት አይደለችማ። እናት እኮናት። እናት ምንም ብትሆነ እናት እኮናት። ልጇ የሆነ ነገር ሲሆን እኳ አትወድምናት። ግን እሱ በእሷ ህይወት ላይ ነው ቆርጦ የመጣ። ምን አገባኝ እኔ ብቻ ደስተኛ ንሆን እኔ ብቻ ብር ላገኝ እሷ ልጇ ምንም ቢሆን ምንም፣ እኔ የሚያገባኝ ነገር የለም ብሎ ነው የጀመረው አደል? እንደ ባይሆን ኖሮ እኮ የእህቱ ቢያዝን ኖሮ እውነት ይሄ መሬት በእህቱ ስም ለእውነት ለእውነት አዝናት ቢገዛ ኖሮ እንደዚህ ባላደረጋት። ለምን እህቴ ትጎዳብኛለች፣ እህት የሆነ ነገር ትሆንብኛለች ልጇ እኮ ቢታሰር ለእሷ ጣጣ እኮ ነው። እሷ ነው እስር ቤት የምትመላለሰው እሷ ናት ወዲና ወዲህ የምትሮጠው ብሎ እኮ ማሰብ ይኖርበት ነበር። ግን እሱ እሱ ለማንም ይመለሰው አይደለም ለማንም፣ ሚስቱ አሳለፈ የሸጠ ሰው እኮ ነው። ሚስቱ እኮ የሌላ ወንድ ግቦ ከፍሎ ቤት ሰጥቶ ብር ሰጥቶ ለድግስ ብር ምንም፣ ለምዜ ለምን ልምን የሚባለው ወጪ በሙሉ ሳይቀር አውጥቶ ሰጥተዋቸው እኮ ነው እንዲያገቧት ያደረገው። አስቡት ይሄ እኮ የጭካኔ ጥግ እኮ ነው። ለመስማት የሚያስጠላ ነገር፣ ለማውራት የሚያስጠላ ነገር። በኢትዮጵያ ምድር እንደዚህ ነገር ይፈጠራል ብዬ እኔ መቼም አለ። እሺ ከፈታት በኋላ ወይ አልፈልግም ብላ ከሆነ በሌላ ወንድ ማግባት ትችላለች። ግን እሱ የራሱ ሚስት ቁሞ ይደራል፣ ለብር ብሎ ድርጅቱ እንዳትነቃበት ብሎ ያኔ ከነቃች አይምሮዋ ትክክል ከሆነ ትከሰኛለች፣ ድርጅቱ ወስድብኛለች። ይሄ የሚሰበሰበው በወንጀል የሚሰበሰበው ገንዘብ በሙሉ አላገኘውም በማለት እኮን ይሄን ያደረገው በቃ የእሱ ስራው ይሄ እኮ ነው። እንዴት ወደት ወዴት እንደምንሄድ ብቻ ፈጣሪ ነው የሚያውቀው። እኔ ብርን የመጨረሻ ቤታቸው የሚገዛላቸው ይመስላቸዋል። ህይወታቸው የሚገዛላቸው ይመስላቸዋል። በሰው ህይወት ላይ ሲጫወቱ ምንም ቅንጣት የሚባል ነገር ፍራቸው የለባቸውም። እንሞታለን እኛ የሰው ልጆች ነን፣ ሞት አለብን ብሎ የማያስቡ ሰዎች ስንት ሰዎች ስንት ሰዎች አሉ። ኧረ በፈጣሪ እኔ እንደዚህ አይነት ሰው አይቻላቅ። ግን ለነገሩ ይሄ ሰው መቼ ተይዞ ለእጁም ያገኝበት ቀን እኔ